እናትዋ ጎንደር የውበት አምባ የተባለላት ጎንደር ከተማ ታሪክን በጉያዋ ቅርስን በቅፎ ያዘች ታሪካዊት ከተማ ናት ነገር ግን ቅርስን ለትውልድ ጠብቆና ተንከባክቦ የማስተላለፍ የቤት ስራ ለዘመናት ከቁብ ሳይገባ ቆይቷል ይሁንና በአሁኑ ወቅት የተሸፈነው ሊገለጥ አቧራ የለበሰው ሊራገፍ ጎንደር ልታሸበርቅ ጊዜው ደርሷል ይህን የልማት ስራ ለማስቀጠልም ኑ ጎንደርን እንሞሽር በሚል ሁሉም ካለው ቀንሶ እነሆ ጎንደር እያላት ይገኛል ታናሽም ታላቅም ሁኖ አብሮ ባንድ ላይ ገንብቶ አሻራ ማስቀመጥ ነው የምለው። እኛም በዛ ነው እየተሳተፍ ነው ያለን። ባለፈው ስድስት ሚሊዮን ብር ቃል ገብተንላቸው ነበር። አሁን ደግሞ አስራ ስድስት ሚሊዮን ብር ተጨማሪ ቃል ገብተንላቸዋል። ይህንም በማድረግ ቃል መግባት ብቻ ሳይሆን በመክፈል የልማቱ ዋና አሳላጭ በመንግስት የሚለው መሆን አብረን በማገዝ ኃላፊነት አለብን ነው ጎንደር ታሪካዊ ከተማ ናት፣ ጥንታዊ ከተማ ነች። አሁን በፊቱ የነበረውን እንትን እያደረገ በዚህ አይነት በቴሌቶኑ አሁን ለምሳሌ ሁሉም ከ3 ደሞዝ ነው ሁሉ የመስጠት ደረጃ ደርሰዋለኝ። ይህንም ማድረጉ ጎንደርን ከፍ አድርጎ ታሪክን ለመስራት ያለውን ሽሚያ የሚያሳይበት መንገድ ነው ብዬ አስባለሁ። ይግድ ስለሆነ አሁን ጎንደር ላይ የታየው ጥሩ መነሳሳት ጎንደር ያለው የኮሪደር ልማት ላይ የፋሲል ቤተ መንግስት እድሳት ላይ አሁን ደግሞ ከፒያሳ ጀምሮ እስከ አየር መንገድ ድረስ ከጎንደር አይቴሮስ አየር ማረፊያ ድረስ እየተጀመረ ያለው ግንባታ ቅርስ ነው፣ ታሪክ ነው፣ አሻራ ነውና ልማቱ መደግፍ አለበት። ሲጀምር በጣም መደግፍ አለበት። ጎንደር ከተማ ታሪካዊነቷን ዓለም የሚመሰክርላት ላት የስልጣኔ ማሳያ ብትሆንም ታሪክን ጠብቆ እና ልምቶ ለትውልድ የማስተላለፍ ተግባር እምብዛም ሳይሰራበት ቆይቷል። ይሁንና አሁን ላይ ጎንደርን የቀደመ ገጽታዋን ለመመለስ እየተሰራ ያለው ስራ አበረታች መሆኑም ተነስቷል። ጎንደር ከተማ የጋራ የእጅ ስራ ውጤት መሆኗን በማንሳትም ይህንን ተምሳሌት በማድረግ ታሪካዊቷን ከተማ ወደ ቀደመ ቁመናዋ ለመመለስ ጥረት እየተደረገ ብዙ ኢትዮጵያውያን ጎንደር ስደርሱ ውይች ናት ጎንደር ብላችሁ፣ እንደ ስሟ ባለመሆኗ ስትቆጩ ኑራችኋል። አሁን ያንን ታሪክ ለመቀየር በጋራ እንድንቆም ፊታችሁ ቁመናል። በትላንትናዋ በኮራችሁባት ከተማ በዛሬው የማታፍሩበትን ታሪክ መጻፍ ጀምረናል። ታሪክ መስራት አናቆም። በታሪክ ፊት አብራችሁን የምትቆሙ እድለኞች ናችሁ። በታሪክ ፊት ቀና ብሎ የሚሄድ ትውልድ የኩራት ምክንያት ሆኗቸኋልና ይሄ ጋብቻ ነው። ከልማትና ከስልጣኔ ጋር ለ መቶ ዓመታት ፍጭ ፈጽማ የተጎሳት ከተማ ዳግም ለክብር ለመሞሽር የቀረበ ጥሪ ነው። ባለፉት ጥቂት ዓመታት በተለይም ከባለፈው ዓመት የበጀት ዓመት ጀምሮ ጎንደርን በውስጧ ያመቀችውን የመበልጸግ ጸጋ አቧራውን አራክፈን የነበረ ድምቀቷ እንዲታዩ የሚያደርግ ብኩረ ተግባር ወይም የመጀመሪያ ተግባር ተጀምሯል። በዚህ ጅምር ተግባር የከተማ ነዋሪዎች የተስፋና የደስታ መጠን ከተደረገው በላይ እና ከሆነው በላይ ሆኖ ተመልክተነዋል። ከተማን የልማት ማዕከል በማድረግ ሕዝብን ከድህነት ለማውጣት የተጀመረው እንቅስቃሴን በተግባር ለመደገፍም የሁሉ ርብርብ ያሻል ተብሏል። ጎንደር የጋራ የኢትዮጵያውያን የእጅ ስራ ነው። በእውቀታቸው በጥበባቸው፣ በወረታቸው፣ በሀብታቸው በጋራ የተገነባ አገር ነው። ስለዚህ ጎንደርን የግዴታ የልማት ማዕከል ማድረግ ተገቢ ይሆናል። ልማት ማዕከል ማድረግ ማለት ህዝብን ከድህነት ማውጣት ማለት ነው ቁልፍ